ንመተኛት ለምሳሌ ዝሁርና አሱር ቢያልፍ ራሴን ያመኛል ብሎ በመግሪብ ሲነሱ ቀዷን መመለስ ከእስላም ያስወጣል? ያብራሩልኝ የሚል ጥያቄ ነው። አላህ ተባረክ ተዓላ ሶላት ስገዱ ብቻ ሳይሆን ያለው የሶላትን ወቅት ጠብቁ ብሏል። ሁሉም ሶላት ራሱን የቻለ ወቅት አለው። ወቅቱ ካለፈ ተቀባይነት አያገኝም። መንገደኛ የሆነ ሰው ዝሁርን ከአሱር መግሪብን ከኢሻ ሊሰግድ ይችላል፣ በጉዞ ምክንያት። በትክክልም ህመም ያለበት ሰው በየሰዓቱ ተነስቶ መስገድ ያልቻለ የሚቸገር ሰው ዝሁርን ከአሱር መግሪብን ከኢሻ ሊሰግድ ይችላል። ነገር ግን አቅሉ፣ ልቡ ከራሱ ጋር እስካለ ድረስ ማንኛውም ሙስልም በህመም ምክንያት ይሁን በስንፍና ዝሁርና አሱርን ከመግሪብ ጋር መስገድ ፈጽሞ አይችልም። በምንም ምክንያት መግሪብ ከአሱር ጋር አይሰገድም። የዙህር እና የአሱር ወቅት ተጠናቆ ወጥቶ ነው መግሪብ የሚገባውና በምንም ሊከታተሙ ሊቀራረቡ ተጠጋግተው ሊሰግዱ የማይችሉ ሶላቶች ናቸው። ራሴን ያመኛል ብሎ ዙህርና አሱርን አሳልፎ ከመግሪብ ጋር መስገድ ሆን ተብሎ የሚደረግ ከሆነ አዎ፣ በመሰረቱ ይህ ድርጊት ከእስላም ያስወጣል። ይህን የሚያደርግን ግለሰብ እንደ ግልግን ካፍር ነው ለማለት ይሄን ማድረግ እንደሚያከፍር ማወቅ አለበት። ጃሂል ነው አላዋቂ ነው። በአላዋቂነቱም ዕድር ይሰጠዋል። ከበረሃ የመጣ ነው፣ ከሩቅ የመጣ ነው፣ አዲስ የሰለመ ነው፣ እውቀት የማግኘት እድል አልነበረውም የሚሉ ከልካይ እንዳይከፍር ከልካይ ምክንያቶች ሊኖሩ ይችላል። የአንድ ሶላት ወቅት ያወቁ ማሳለፍ ከስላም ያስወጣል። ነቢ ሰላት ሰላም ሀዲ ላይ መንጠረከ ሶላት ልአሱሪ ቀድ ሐቢጠ አመሉህ ብለዋል። ሶላት ልአሱር ነሁም ብሎ ያሳለፈ ሰው ስራው ተበላሽተዋል ብለዋል። ስራም ያበላሸው ኩፍር ነው። ዝሁርንም አሱርንም አውቆ ከተነሳ ራሴን ያመኛል ሊያመኝ ይችላል ብለው መተው፣ ያወቁ ከሆነ የሚያደርጉት ድርጊቱ ያከፍራል። ያመመው ሰው ቁጭ ብሎ መስገድ ይችላል፣ ተኝቶ መስገድ ይችላል። የሶላቱ ወቅት ቢያልፍም አሞኛል ብላችሁ ዝም ብላችሁ ተኙ ሳይሆን የሚለው ሸሪዓው፣ ፈተቁላህ መስተጣዕቱም ነው የቻላችሁትን ያክል አላህን ፍሩ ነው የሚለው ቢያመውም አንድ ሰው ተነስቶ ዝሁርን አሱርን በወቅቱ መስገድ አለበት። ዝሁርንም አሱርንም በወቅቱ መስገድ እንዳይችል ካደረገው ህመም በጣም ከጠናበት የሚያግዘው የሚረዳው ሰው ከሌለ ተነስቶ ሁሉንም ሶላት በወቅቱ መስገዱ ህመሙ የሚባባስበት ከሆነ ዝሁሩን አረፍ ብሎ አሳልፎ ከአሱር ጋር መስገድ ይችላል። ህመሙ ከባድ ከሆነ እስኪሻለው ድረስ መግሪብን ከዒሻ ጋር መስገድ ይችላል። ፈጅርን ከዒሻ ጋር ፈጅርን ከዝሁር ጋር፣ አሱርን ከመግሪብ ጋር ግን ፈጽሞ መስገድ አይቻልም። ይህኛው ጥያቄ አንድ ሰው ተኝቶ ሶላት እያለፈበት እያየሁ የመቀስቀስ ግዴታ አለብኝ? ካልቀሰቀስኩ ወንጀለኛ ሆናለሁ? ነቢ ሶላት ሰላም በመልካም ነገር እንድናዝ ከመጥፎ ነገር እንድንከለከል ዘውና ሶላት የሚወጅብበት ሰው በሶላት ሰዓት ያውም የሶላቱ ወቅት እስኪወጣ ድረስ ተኝቶ እሱን እያዩ ዝም ማለት አይቻልም፣ ወንጀል ነው። መጥፎን ነገር ያየ ሰው በእጁ ያስወግድ፣ ያልቻለ በምላሱ ያውግዝ፣ ያልቻለ በልቡ ይጥላ ብለዋልና ተነስ ስገድ ብሎ አጠገብ ያለን ሰው መቀስቀስ በመልካም ከማዘዝ ከመጥፎ ከመከልከል ውስጥ ይካተታል እና ይህም ማድረግ እየቻለ አንድ ሰው መተው አ ወንጀለኛ ያደርገዋል። ተቀስቅሶ እምቢ ካለ እሱ ነው ወንጀለኛም የሆነው ተነስቶ ባለመስገዱ። መቀስቀስ እየቻሉ አለመቀስቀስ ደግሞ አጠገቡ ያለ ሰው ግዴታ ነው። ሌላም ጥያቄ አንድ ሰው የማያውቀው ሀገር ሄዶ ቅብላውን ስላላወቀ የተወሰኑ ሶላቶችን ሰግዶ በሌላ ቀን ትክክለኛውን ቅብላ አወቀ ያለ ቅብላ የተሰገዱትን ቀጧ ማውጣት አለበት፣ የሚል ጥያቄ። በጊዜው ሶላቱን ሲሰገድ በአጠገቡ በዙሪያው ያሉ ሰዎችን ጠይቆ አሊያ ደግሞ የሚጠይቀውን አቶ የተለያዩ ራሱ ቅብላ ማወቅ የሚችልባቸው አማራጮችን አቅጣጫዎችን አይቶ አጣርቶ አገናዝቦ ከሆነ የሰገደው መድገም የለበትም። የቻላችሁትን ያክል አላህን ፍሩን የተባለው በጊዜው የሚችለው ሰው መጠየቅ ከሆነ ሰው ጠየቀ፣ የተሳሳተ አቅጣጫ ሳየው የሚችለውን አድርጎ ነው የሰገደው። ሰው ስላላገኘ ደግሞ የፀሐይ መውጫና መጥለቅያ ሌሎችንም አቅጣጫ የሚጠቁሙ ነገሮችን ዘመናዊ የስልክ ቴክኖሎጂ ውጤት የሆኑ ቂብላ አቅጣጫ ጠቋሚ መሳሪያዎችን ሞክሮ ቂብላ ነው ብሎ ወዳመነበት አቅጣጫ ሊሰግድ አሊያ ደግሞ ጠቋሚ መሳሪያዎችን እንኳ ባያገኝ የመጣሁት በዚህ በኩል ነው ያለሁበት ሀገር ወደዚህ ነበር መሰግደው አሁን ሄድኩት ወደ ምስራቅ ወደ ምዕራብ ነው ብሎ የሚችለውን ጥረት አድርጎ መሰገደ መድገም ግዴታ አይሆንበትም። ኋላ ላይ ስህተት መሆኑን እንኳ ቢያውቅ ሳይጠይቅ፣ እሱም ቅብላን ለማወቅ ምንም አይነት በግሉ ጥረት ሳያደርግ የሰገደ ሰው ነው፣ ያለ አቅጣጫ የሰገዳቸው ሶላቶችን ኋላ ላይ ሲያውቅ መድገም የሚጠበቅበት። ሌላኛው ጥያቄ ስራ እየሰራሁ እነዚህን ዝክር ማለት እችላለሁ ወይ በቁጥር ሳልገድብ ብላቸው ቢድሃ አይሆንብኝም ወይ ቢያብራሩልኝ

ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር፣ በቁጥር ሳይገደብ የፈለጉትን ያክል ማለት ይቻላል። አስተግፊሩላህ ወአቱቡ ኢለይህ የሚለውም መቶ ጊዜ ቢባል መልካም። መቶ ጊዜ ያልገራለት ሰው የቻለውን ያክል ቢል ችግር የለውም ከመቶ በላይ ቢያሳልፍም እንደ ተጨማሪ ዚክር መቶ ነቢሉት የነበረው ነው። በየቀኑ መቶ እላለሁ፣ የቻልኩ ቀን ደግሞ ጨምሬ እላለሁ። እንደ ልቅ ዚክር ቆጥሬው ቢሉ ምንም ችግር የለውም ይቻላል። ላኢላህ ኢለላህ ዋህደሁ ላሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ አላ ኩሊ ሸይ የሚለው ከፈለጉ አስር ጊዜ ከፈለጉ መቶ ጊዜ ማለት ይቻላል። የተለያዩ ጥቅሞችም ትሩፋቶችም ተነግረውለታል። መቶ ያልቻለ ሰው የገራለትን ያክል ሳይቆጥር ልምገር የል ከጠዋትና ማታ ድክር ጋር አያይዞ ከሆነ በዛ ሰዓት የሚባለውን የተነገረለትን ትሩፋት ማግኘት ፈልጎ ይህንን ድክር ማለት የፈለገ ሰው በሰዓቱ የተገደበውን ያክል ማለት ይጠበቅበታል። አይኔ ከጠዋትና ማታ ዚክር ጋር አያዥ ሳይሆን ባለኝ ክፍት ሰዓት ሳልቆጥር ጊዜን በዚክር ማሳለፍ የትክል የልክ የዚክርና አጅር ማግኘት ነው ፈልገው ያለ ሰው ሁሉንም ዚክሮች ያለ ገደብ ማለት ይችላል። ምክንያቱም አላህ በተከበረው ቃሉ ኡዝኩሩ ላህ ዚክረን ከቲራ ብላ አላህን በብዛት ማውሳትን አውሱት፣ ወዛክሪን ላህ ከቲረን ወዛኪራት በብዛት አላህን የሚያወሱ ዚክር የሚሉ ወንዶችና ዚክር የሚሉ ሴቶች አላህ ምህረትን ትልቅ ምንዳን አዘጋጅቶላቸዋል ብሏል የጠዋትና ማታ ዚክር ነው ምለው ያለ ሰው የጠዋትና ማታ ዚክር የሚባልበት ወቅት ላይ በተገደበው ቁጥር ማለት አለው ከዛ ውጪ ባለ ሰዓት ዚክር ማለት የፈለገ ሰው የትኛውንም ከቁርአን ከሐዲት የተገኘን ዝክር በምንም ሳይገድብ የገራለትን ያክል ዝክር ማድረግ ይቻላል ይወደዳል ሌላኛው ጥያቄ ሐጅ እናትና አባት ሳያደርጉ ማድረግ ይቻላል ከተቻለስ ምክንያቱ ምንድን ነው የሚል ጥያቄ ነው ከተቻለስ ምክንያቱ ምንድን ነው? ወይስ ካልተቻለስ? ብዙ ግልጽ አይደለም። አባትና እናት ሐጅ ሳያደርጉ ልጅ ሐጅ ማድረግ አይችልም የሚል ማስረጃ የለም። አቅም ካለው ራሱም ወላጆቹ መብሩ ያደርጋል። አቅሙ ካልፈቀደ ሊመን ስተጣ ኢለይሂ ሰቢላ ሐጅና ምራ ማድረግ የቻለው ለራሱ ከሆነ ለራሱ ቀድሞ ያደርጋል። በሌላ ጊዜ ወላጆቹን ያስደርጋል። ከተቻለስ ምክንያቱ ምንድን ነው? አይቻልም የሚል ማስረጃ ካለ ነው ከተቻለ ምክንያቱ ምንድነው የሚል ጥያቄ የሚነሳው ካልተቻለስ ምክንያቱ ምንድን ነው ከሆነ አይቻልም የሚል ማስረጃ የለም። ኸይር ላይ መልካም ነገር ላይ ተሽከዳ ደግሞ ነው አላህ ያለው ተባረክ ተዓላ። ቀድሞ ለራስ አድርጎ ከዛ በኋላ አቅም ካለው ወላጆችን ማስደረግ ይመከራል። ወላጆች መልካም ነገር ከማድረግ ይቆጠራል። ኔ ያው ጥያቄ፣ እህቴ ለወንድሜ ብር አበድራው ነበረ ስታበድረው አባቴ ያውቅ ነበር። እናም ወንድሜ ብሩን አልመልስም አላት። ከዚያ እሷ አባቴን አኮረፈችው ብሬን ካልሰጠህኝ አባቴ አይደለህም አለችው። አባቴም ሲያናግራችን ላይ ያለች ነው። ብሬን ካልመለሰልኝ አልታረቀውም አለችኝ። እኔም ለምኛት ነበረ፣ ግን እንቢ አለች። ወንድሜ ብሩ ወንድሜ ነው ብሩን የበላት አባቴም ቢጠይቀው እንቢ ብሏት ነው አባቴም ቢጠይቀው እንቢ ብሎት ነው። እሱ አባቴን ማኩረፍ ነበረባትን? ወንጀሉስ እንዴት ነው? እህቴንም ብትመክሩልኝ ጀዛኩሙላህ ኸይር፣ የሚል ጥያቄ ነው። አባት ዱኒያን በሚሞላ ብርም አይለወጥም። አይደለም ወንድም ወስዶ በበላው ብር ምክንያት አባት ያደለህም ሊባል ይቅርና ይሄ ጅልነት ሞኝነት፣ የዲንም የአቅልም ማነስ ነው፣ የድለ የድለ ቢስነትን ምልክት ነው። ካልተውበቱ በስተቀር ሲሒድ፣ እድለኛ የሆነ ሰው ለአባትናቶቹ ያለውን ነገር ሁሉ ይሰጣል። አባትናቶቹ እንዲደሰቱ፣ ወንድም እህቶቹን ይንከባከባ። የእነሱ ልብ የሚረጋጋበትን የሚደሰትበትን ነገር ሁሉ ያደርጋል። አይደለም ወንድም ወስዶ ለካደው ለበላው ገንዘብ ይቅርና ወላጆች ራሳቸው እንኳ የልጃቸውን ገንዘብ ቢወስዱ ወላጆችን ማኩረፍ አይቻል። አንተ ወማሉ ከሊአቢከ ይላል የነቢዩ ሐዲስ፣ ለ ሰላት ወሰላም። አባቴ ገንዘቤን ወሰደብኝ ሲላቸው አንድ ሰው ነቢ ጋር መጥተው ነቢ ለ ሰላት ወሰላም ገንዘብህም አንተ ራስህም የአባትህ ናችሁ ብለውታል። አባት ነው የሰው ልጆች እንዲወለዱ ገንዘብ እንዲያፈሩ እንዲያድጉ ያደረገው እድለኛ አስተዋይ ዲን ያለው ሰው ለወላጆቹ ምንጣፍ ይሆናል፣ ፍራሽ ይሆናል። እነሱን ለማስደሰት ይጥራል፣ ቢሳሳቱ ይቅር ይላል። ወላጆች በህይወት መኖራቸው ለልጆች የጀነት በር ናቸው። የወላጆች ቁጣ ደግሞ የጀሃነም በር ነው። ወንድም ገንዘብ ከወሰደ ወንድምን በሽምግልና ሆን በልመና ሆን በሰባይም ሆን በህግም ይሁን ይቅር ማለት ካልቻሉ ገንዘቡን ማስመለስ እንዲመልስ ማድረግ እንጂ ወላጆችን ብር ሲወስድ ስለነበሩ ብቻ ያውቁ ስለነበሩ ብቻ አላስመለስክም እና ወንደሚያድ አባቴ አይደለህም፣ አላናግረህም ማለት ትልቅ ስህተት ነው፣ ወንጀል ነው። የትኛውም ነው ሙስሊም ከሶስት ቀን በላይ ማኩረፍ አይቻልም። ወላጆች ሲሆን ደግሞ የበለጠ ይከለከላል። ወላጆች ላይ ቂም መያዝ፣ ወላጆችን ማኩረፍ፣ ችላ ማለት ጭራሽ አባቴ አይደለህም ብሬን ካላስመለስክ ማለት ከሙስሊም አይጠበቅም፣ ነውር ነው። የአስተሳሰብ ድክመት፣ ውድቀት እንዳለ ማሳያ ነው። ከዚህ ፈጥኖ ወላጆችን ይቅርታ መጠየቅ ወደፊትም ከእነሱ ጋር ያለን ግንኙነት ማሳመር ይገባል። ወላጆችን አስቆጥቶ መሞት ከአላህ ጋር መጣላትን ያስከትላል። ሪዳ ላሂ ፊ ሪዳል ዋሊደይን ተብሏል። የአላህ ደስታ ያለው በወላጆች ደስታ ውስጥ ነው። ወላጆቹ በሱ ደስተኛ የሆነ ወላጆቹን ያስደሰተ አላህ ተባረከ ወተዓላ በሱ ይደሰታል። ወላጆቹን ያስቆጣ አላህ ይቆጣዋል። ገንዘብ የሚሄድ የሚመጣ ነው። ወላጅ ግን በምንም አይለወጥምና ልጆች የወላጆቻቸውን ሐቅ ሊጠብቁ ወላጆቻቸውን ሊያከብሩ የቻሉትን ሁሉ በማድረግ ሊያስደስዷቸው፣ አንዳንዴ ባለማወቅ ወይም በተፈጥሮ የጸባይ ችግር እንኳ ቢያስከፏቸው ዋጥ ሊያደርጉ ሊችሉ ሊያልፉ፣ አላህን መቻሉን ስጠኝ ከሐቃቸው ጠብቀኝ ብለው ዱዓ ሊያደርጉ ይገባል። ሌላኛው ጥያቄ ስራዬ ወርቅ መሸጥ ነው እና በምሸጥበት ሰዓት እጅ በእጅ መቀባበል በጣም አስቸጋሪ ነው ብሩ ብዙ ስለሆነ ባንክ እስኪገባልኝ ይዘገያል እና ከገዢው ጋር በአንድ ነገር ተስማማን ልክ ወርቁን እንደሰጠሁት ብሩ አንተ ጋር ይቀመጥልኝ አወክያሃለሁ ብለው እና ቆይቶ ብሩን ሊልክልኝ ወለድ ይሆናል ወይ ወርቁን እንደ ብድር ሰጥቼው ብድሩን በብር መልክ ሊመልስልኝስ ብድሩን ሲመልስልኝ ግን ወርቁ በሰዓቱ ባለው ሬት ወይም ዋጋ ቢመልስልኝ ወለድ ይሆናል። በጣም ተጨነቅ ያለሁ የሚል ጥያቄ ነው። ለዲን መጨነቁ መልካም ነው። ነገር ግን በተጨነቁ ጊዜ በራስ ጭንቅላት የታየን መውጫ መከተል ሳይሆን ከሸሪዓ አንጻር ያዋጣል አያዋጣም የሚለው መታየት አለበት። ገንዘቦች ወርቅና ብር ሪባ አላቸው። ወርቅና ወርቅ፣ ብርና ብር ሲለዋወጡ እጅ በእጅ መሆን አለበት። እኩልም መሆን አለበት ብርና ብር ወርቅና ወርቅን ሲለዋወጡ፣ ወርቅና ብርን ሲለዋወጡ እጅ በእጅ መሆን አለበት እኩል መሆኑ ሸርጣ አይደለም። እጅ በእጅ መሆን አለበት መቀባበል ግዴታ ነው ያሉት ነቢ ናቸው፣ ዐለይሂ ሶላቱ ወሰላም። የነቢ ፍርድ የነቢ ውሳኔ በማንም በምንም ሊሻራ አይገባው። ከላይ ገጠመ ይገጥማል ከተባለው ችግር ማምለጫ መንገዱ እንደው ከሸሪአ ብይን ለመሸሽ የተፈጠረ ዘዴ መሆን የለበትም በብድር መልኩ ላደርግለት አንተን ልወክልህ ብለው የሚሉ በሙሉ ከሪባው አያድኑ። ዞሮ ዞሮ የተፈለገው ብድርም አይደለም፣ አወክያሃለሁ ተብሎ በውክልና እሱ ጋር እንዲቆይ መደረጉም አይደል ሽያጭ ነው። ወርቅም በብር ሲሸጡ ሲለውጡ ደግሞ እጅ በእጅ መሆኑ ቋሚ ሸርጥ ነው፣ መቅረት የለበትም። ከፊሎች በውክልና ከፊሎች ደግሞ በብድር ይህን ሕግ ያስቀሩት ከተባለ የዲን ሕግጋት መጫወቻ ይሆናሉ። የሚታየው ኒያው ነው። በትክክል አበድረኸው ነው ወይ በትክክል እሱ ጋር አደራ ማስቀመጥ ፈልገህ ነው ወይ አይደለም። ወርቅና ብር ሲሸጡ ሲገዙ እጅ በእጅ መሆኑ ሸርጦ ነው ስለተባለ ከዛ ሸርጦ ለማምለጥ የተፈጠረ ዘዴ ነው። ስለዚህ ሶብር አድርጎ እዚያው በአካል ጠብቆ ብሩ እስኪገባ ድረስ መጠበቅ፣ ሌላ ሰው ሊገዛ የመጣው ሰው ልጁን ይዞ ጓደኛውን ይዞ መጥተው ብሩ እንዲያስገባ ወክሎ እዚያው ጠብቆ ብሩ ከገባ ጓደኛው ብሩ እንዳስገባ ካረጋገጡ በኋላ መለያየት መሰል የሆኑ አማራጮች አሉ። በዲናችን ማድረጉ ማይቻልን ነገር አላህ አያዝም፣ መተው የሚጎዳን ነገርም አይከለክልም። ተው የተባለው ነገር መተው ይቻላል፣ ማድረግ አድርጎ የተባለውን ነገር ማድረግ ይቻላል። ላ ዩከልፍ ላሁ ነፍሰን ላ ውሳሀ፣ አንዲት ነፍስ ማቸለው ነገር አላህ አያዛትም ትብሏል። ስለሚቻል ነው አላህ ያዘዘው እና ከዲንጋ ማይጋጩ አማራጮችን መፈለግ ነው የሚገባው፣ እንጂ ከላይ የተባሉ አማራጮች ከሪባው ከተከለከለው ነገር የሚያድኑ አይደሉም። ከሸሪያው ህግ ለማምለጥ የተፈጠሩ ሂላዎች ዘዴዎች ነው የሚሆኑት።